ተዋት፣ በክፋት የምትመለከቷት ተዋት። ደሞ ከመካከላችን ከቤተሰብ መሀል ውጡልን፣ ውጡልን፣ በቃ ውጡልን። አጫፋሪና አጨብጫቢ አያስፈልገንም። ማጨብጭባችሁ፣ ማጫፍራችሁ ምንም አታገኙም፣ ክፍያ የለውም። ለሁሉም ነገር ፍቅር ሰላም ያስፈልጋል። ለሰላም ሩጡ፣ ለፍቅር ሩጡ። ሰው ለማጋጨት፣ ሰው ለማራራቅ ሜላት እንዲብላ ነበር እኮ ሩታ እንዲብላ ነበር የምትሉ ልበ ተኩላዎች ተው ይቅርባችሁ እኛን ከእኛነታችን አታወርዱ። እህትን ከእህትነቷ አትፍቁትም አትሽሩትም። ብዙ ጊዜ እናገረዋለሁ፣ ክፉ ነገር አትምከሩ። ተኩላ የሚባለውን አውሬ ወይም እንስሳ ታቁ እንደሆነ ቀበሮ መሳይ ነው መልኩ፣ በጣም ክፉ ነው። ሰላም ማጣት የምትወዱ የምትናፍቁ፣ ከቤተሰቧ ጋራ ሰላሟን ፍቅሯን እንዳታበዛ የምትፈልጉ ተኩላ ልብ ያላችሁ እረፉ። ተዉ። ክፉ ከሴጣን ነው። ክፋት ከሴጣን ምቀኝነት ተንኮል፣ ሁልጊዜ የምናገረው ነው፣ መፈክሮ ነው። አትበሉ እና ውጡ ከመሃላችን በቃ አታስፈልጉ ነው። ሜላት ሜላት ናት፣ የሩት እህት ናት። በቃ ጥፋት ሁሉ ጊዜ አይታሰብም። ይቅር በሉ ይላል፣ የእግዚአብሔር ቃል። እንኳን የበደላችሁን ይቅር በሉ ነው የሚለው። ሁልጊዜ አንድ ነገር እያነሳችሁ እሱ ነው እያጠለጠላችሁ፣ ሜላት ሜላት የምትሉ ጦሷን ውሰዱ። ልጄን በጣም ወዳት አለው እኔን የወደደ ካንጀቴ ልጄን የወደደ ካንጀቴ የሚባል አባባል አለ። እኔን ወዳችሁ ሜላቱን ብትጠሉ እኔ አልቀበልም። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህናነን እግዚአብሔር ይመስገን። እናንተን በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ማም ሰላም በያቸው። ሰላም ሰላም! ውድ የሚሉ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ጤና ለሁላችሁም ይሁን እላለሁ፣ ምኞቴ ነው። እኛ በጣም ሰላም ነን። እግዚአብሔር ይመስገን። አዎ ቤተሰብ፣ ዛሬ እንግዲህ እማ የተሰማትን ሀሳብ ያላትን ሀሳብ የተሰማትን ደስታ ለመናገር ለማጋራት ነው የመጣችው ዛሬ መናገር አለብኝ ብላ ስላሰበች። ይኸው የምትመክራችሁም ነገር ሊኖር ይችላል፣ የምትገስጻችሁም ነገር ሊኖር ይችላል። ብዙ ነገር ልትናገርም ትችላለች እና እማን እንስማት። ዛሬም እንግዲህ እንጃ። እማን ደግሞ በጣም ነው የምትወዳት። በቀደም አየሁ። አመስግኛቸው ነው አመስገናለሁ። እናታችን ደግሞ ያው። የተማረ ግዳ ላይ የሚባለው ተረት እውነት ነው። እና ብዙ ብዙ ከሷ ብዙ ነገር ተምረናል፣ ወደፊትም እንማራለን። ብዙ ነገር አሳልፋለች፣ ብዙ ነገር ታስተምረናለችም፣ ወደፊትም እንማራለንም። ከኛ አልፎ ደግሞ ለእናንተም እየመከረች እየገሰጸች ነው። እና የእናት ምክር ይጠቅማል እንጂ አይጎዳም። ስለዚህ በመልካም መንገድ ብናስበው ብንረዳው ጥሩ ይመስለናል። ጥሩ ይመስለኛል። ለምን እኛ የምንማርበት አለን። እነሱ ብዙ ነገር አሳልፈዋል። በጣም ብዙ ነገር አይተዋል። በጣም ብዙ ጠውረድ አይተዋል። ስለዚህ ከነሱ ሕይወት ብንማር ይጠቅመናል እንጂ አይጎዳም። ዛሬ ቢሆን ምክሯን ልትለግሰን፣ ተግሳሷን እንደዚህ ቁጣዋን ልትናገረን መጣለች። ለማድሉ ልስጣት። ና እማ፣ እምትናገረው ብዙ ነገር አለ። መጀመሪያ ከምስጋና ነው መሰለኝ የምትጀምረው። ይሄው እሺ ውዶችዬ፣ አመሰግናለሁኝ። በጣም ነው ማመሰግናችሁ። መልካም ሀሳብ፣ መልካም አስተያየት፣ መልካም አክብሮት ላላችሁ እኔም እጅግ አድርጌ ነው ማከብራችሁ። በጣም ነው ማመሰግናችሁ። እናንተም ለምትሰጡት አስተያየትና ምክር ደግሞ በጣም ከውስጡም ወስዳቸው ነገሮች ጠቃሚ ነገሮችን ወስዳለሁኝ። በጣም ነው የምወዳችሁ። ትሁቶች ናችሁ። ትሁት ለሆናችሁት ሁሉ ነው፣ በጣም ነው የምወዳችሁ። እድሜና ጤና ይስጣችሁ ነው የምለው። ሲቀጥል ደግሞ በተጻፈው ኮሚንት ላይ ሩታንና አብርሽን አስታርቅ ይላላችሁት እኔ ምን ጊዜም አቀራራቢ እናት ነኝ ብዬ ነው የማስበው በራሴ የተራራቀን ለማቀራረብ የተጣላን ለማስታረቅ እንጂ የተቀራረበው ለማሻከር የሚሮጡት ጎን አይደለሁም ያለሁት። እና ትዳር ሲባል እነሱ ያው ሩታዬም በጣም ልጅ ናት፣ የትዳርን ጣዕሙን አላወቁም። በትዳር ውስጥ ምን አይነት ላይፍ እንደሚያልፍ ምን አይነት ውጣ ውረድ እንዳለ አያውቁም ገና ናቸው ሁለቱም ልጆች ናቸው አባባል እኮ አለ ጉልቻና ጉልቻ እንኳን ይጋጫል ይባላል ይጋጫል አዎ ልክ ነው በትዳር መሃል ሁልጊዜ ፍቅር ሆኖ የሚኖር የለም ሳይጋጭ ያንን ደግሞ ግጭት በውይይት ይፈታል። ሶስተኛም አካል ሳይገባም እነሱ ተወያይተው የሚፈታሉ። እኔ ደግሞ እንደ እናትነቴ በእናትነቴ ደግሞ መግባት ባለብኝ ነገር መምከር ባለብኝ ነገር መክሬ እነሱን አንድ እንዲሆኑ የማድረግ እናትም ነኝ ግዴታም አለብኝ። እሱ ደግሞ ጊዜ ይጠብቃል። ሁሉም በጊዜው ነው። ሁሉም ነገር በጊዜው ነው። እንደ ተሮጥ አይደለም፣ እንደ ተጣደፍን አይደለም። ሁሉም ጊዜ አለው፣ ሰዓት አለው። ታስቦበት ወደ ሰላም የሚመጡበት ጊዜ ሩቅ አይሆንም። እና ይህንን መልካም ሐሳባችን እኔ በጣም ወዳለሁኝ። እንዲሁ ደግሞ በዚህ በተቃራኒ ደግሞ የነሱን ሰላም ማጣት ለምትወዱ ደግሞ አሉ ሰላም ማጣት የምትወዱ የምትናፍቁ ከቤተሰቧ ጋራ ሰላሟን ፍቅሯን እንዳታበዛ የምትፈልጉ ተኩላ ልብ ያላችሁ፣ እረፉ፣ ተዉ። ምንም አይጠቅም። ፍቅር ለሁሉም ይጠቅማል። ፍቅር የሌለበት ሰላም የሌለበት ነገር እኮ አይጣፍጥም፣ አይጥምም። ለሁሉም ነገር ፍቅር ሰላም ያስፈልጋል። ለሰላም ሩጡ፣ ለፍቅር ሩጡ። ሰውን ለማጋጨት፣ ሰውን ለማራራቅ ሜላት እንዲብላ ነበር እኮ ሩታ እንዲብላ ነበር የምትሉ ልበ ተኩላዎች ተው፣ ይቅርባችሁ። እኛን ከኛነታችን አታወርዱ። እህትን ከእህትነቷ አትፍቁትም፣ አትሽሩትም። ብዙ ጊዜ እናገረዋለው፣ ክፉ ነገር አትምከሩ። ተኩላ የሚባለውን አውሬ ወይም እንስሳት አቁ እንደሆነ ቀበሮ መሳይ ነው መልኩ። በጣም ክፉ ነው። የአንዳንድ ሰዎች ልብ ተኩላ ነው። በቃ ይሄ አስተሳሰባችሁን ተው። እኔ ደግሞ ልጄን አቃታለሁ። ልጄ ሜላት በጣም የዋህናት። ዛሬም ቂመኞች አላችሁ፣ ቂማችሁን ከሷ ላይ አንሱ። ለማራራቅ የምትሮጡ የምትጽፉት ኮሜንት እኔ በጣም ኤክስ ነው። አልቀበላችሁ፣ በቃ አልቀበል። እኔ የምቀበለው ለሰላም፣ ለፍቅር፣ ለአንድነት የሚሮጠውን ሰው ነው እኔ ደስ የሚለኝ፣ የምመርቀው። ክፎች ምን ጊዜም ክፋታቸውን ይዘው ይጠፋሉ እንጂ አይኖሩበትም። ክፉ ከሴጣን ነው፣ ክፋት ከሰይጣን ምቀኝነት፣ ተንኮል። ሁልጊዜ የምናገረው ነው መፈክሮ ነው። አትበሉ እና ውጡ ከመሃላችን በቃ አታስፈልጉን። ሜላት ሜላት ናት፣ የሩት እህት ናት። በቃ ጥፋት ሁልጊዜ ጊዜ አይታሰብም። ይቅር በሉ ይላል፣ የእግዚአብሔር ቃል። እንኳን የበደላችሁን ይቅር በሉ ነው የሚለው። ሁልጊዜ አንድ ነገር እያነሳችሁ እሱ ነው እያብጠለጠላችሁ፣ ሜላት ሜላት የምትሉ ጦሷን ውሰዱ። ልጄን በጣም ወዳት አለው። እኔን የወደደ ካንገቴ፣ ልጄን የወደደ ካንጀቴ የሚባል አባባል አለ። እኔን ወዳችሁ ሜላትን ብትጠሉ እኔ አልቀበልም። በቃ ሜላት ሜላት ናት። እኔ እንደውም የዋህናት በጣም እንደ ታላቅ እህቷ የዋህናት ሰው በድሎኛል ብላ ቂም የማትይዝ ሰው። ግን ቂም ይይዝባታል። ያዘም አልያዘም እኛ ጉዳያችን አይደለም። ተዋት በቃ በየዋህነቷ ነው ማቃት። እኔ ከባለቤቱ ይልቅ ያወቀ ቡዳ ነው አሉ። እኔ የልጄን ባህሪ እኔ ነኝ የማቀው። እኔ አውቃታለሁ። የዋህናት ውሃ እንዴት ነው ባገኘበት ነው አይደል የሚፈሳው? ሞኝናት በቃ የዋህ የዋ ናት። እንዲህ ባይ ሲሏት የምትል ይጠቅመኛል ሊጎዳኛል፣ እኔን ያስጠቁረኛል አያስጠቁረኝም አትልም። በየዋህነቷ ግን ትጠቃለች። ተዋት፣ በክፋት የምትመለከቷት ተዋት። ደግሞ ከመካከላችን ከቤተሰብ መሀል ውጡልን፣ ውጡልን፣ በቃ ውጡልን። አጫፋሪና አጨብጫቢ አያስፈልገንም። አጨብጭባችሁ ማጫፍራችሁ ምንም አታገኙም። ክፍያ የለውም። ሰው ክፍያው በራሱ ነው። በራሱ ድካም እና በራሱ ጥረት ነው ክፍያ ያለው። በማቃጠር ክፍያ የለም። ማቃጠር እኮ ዛሬ ለሀገርም አልበጀም። ሀገር እያፈረሰ ነው። ብሔርን ከብሔር እያጋጨ ነው። አቃጣሪ አይጠቅምም እና ከዚህ ስራችሁ ተቆጠቡ። አላስፈላጊ ነገር ውስጥ ገብታችሁ ኮሜንት የምጽፉ የሌለ ያልነበረ ያለ እየጨማመራችሁ የምትጎለጉሉ ተዉት፣ ይቅርባችሁ እኛ እኛ ነን በቃ እንዴ፣ የስጋ ድልብነት ምንም አይሰራም። የአእምሮ ድልብ መሆን የአእምሮ በአእምሮ መደለብ ይሻላል። በመልካም ነገር ስጋ ከሚደልብ አእምሮ ቢደልብ ይሻላል እና ተጉ። መጥፎ ኮሜንት ምጽፉ፣ መጥፎ አባባሎችን እያወጣችሁ የድሮ ነገር እየጎለጎላችሁ፣ አሁን ታረቁ፣ አሁን ሰላም ሆኑ፣ አሁን እንደዚ ሆኑ የምትሉ ስራ የላችሁ? ስራችሁን ስሩ። የራሳችሁን ነገር አስቡ። ከሰው ነገር ውስጥ ውጡ፣ ከሰው ህይወት ውስጥ ውጡ ነው የምላችሁ። ስለዚህ ስለሚላት ማንነት የማውቀው እኔ እናቷ ነኝ። እኔ እናቷ ባህሪዋን ማቀው። እኔ እናቷ ነኝ። ለኔ ተውት በቃ ሌላትም በክፉ አታስቧት አታንሷት፣ ይቅርባችሁ። እሷ በእናንተ አትኖርም። የምትኖረው በራሷ ህይወት ነው፣ በራሷ ኑሮ ነው የምትኖረው። ስላላችኋት ምንም አትቀንሱባትም። ብትሏትም ምንም አታመጡ። ግን ውጡልን በቃ። ይህን ቤተሰብ ተውት፣ ተውት። ለሰላም ሩጡ፣ ለመልካም ነገር ሁልጊዜ ሀሳባችሁ መልካም ነገር ይሁን። ብሩህ የሆነ ነገር አስቡ። እና ማለትም ምፈልገው ይሄ ነው። የድሮ ነገር እያነሳችሁ ዝም ብላችሁ ያንን የምትፈተፍቱ ሰዎች ይቅርባችሁ ማንንም ማንንም አያኖርም። እና መልካም ነገር ማሰብ ብሩህ አእምሮ መያዝ ጥሩ ነው። እና እኔ ያው ብዙ ጊዜ ደጋግማ ትናገራለች አትበሉ። አንዳንድ አንድ ኮሜንት የማያቸው ኮሜንቶች፣ ደስ የማይሉ ኮሜንቶች አሉ እና አለቅላቅ ያንሆኖ ለአንድ ሰው አጫፍራችሁ ምንም የሚከፈላችሁ ክፍያ ካለ ይቅርባችሁ በራሳችሁ ላ በራሳችሁ ወዛ ግኙ ለአቃጣሪ ደግሞ ምንም ክፍያ የለውም እኮ ክፍያ የለውም አቃጣሪ ክፍያ የለውም አታለቅልቁ በቃ እንዴ ብትተውን ደስ ይለኛል ነው የሚለው ሚላትንም ብትተዋት ደስ ይለኛል በቃ ልጄናት ልጅነቷን ለኔ ተውት እንዲ ብላ እንዲ ብላ ቂመኞች፣ ቂም ለማንም አይበጅም። ቂመኞች ሁኑ አይልም። እኔ በፕሮቴስታንትም ቢሆን በኦርቶዶክስም ቢሆን ቂመኞች ሁኑ ብሎ የተሰበከበት መድረክ የለም። ቂመኛ ሆናችሁ መልካም ሰው ለመምሰል አትሯረጡ። በቃ ብሩ አእምሮ ይኑራችሁ። ቂም ተጉ። ይህንን ነው ምለው ልጆችዬ፣ እኔ በጣም ወዳችኋለሁ። የሚሰማኝን ነገር ከመናገር ወደ ኋላ አልልም። እኔ ምን ቸገረኝ፣ ማንም ወደደኝ ጠላኝ፣ የሚያኖረኝ ቤቴና አምላኬ ብቻ ናቸው። የሚያኖሩኝ ደግሞ ልጅነታቸውን ከኔ የሚፍቅም የሚሽርም የለ። ተኩላ ልቦች፣ እስቲ እንደ እርግብ ሁኑ። ምን ይላል እግዚአብሔር ቃል? እንደ እባብልህ እንደ እርግብ የዋህ ሁኑ ይላል። የዋህነት መልካም ነው፣ ከመጥፎ ነገር ያድናል። የዋህነት ከአደጋ ያስመልጣል። የዋህነት ለምድርም ይጠቅመናል ለሰማዩም ይጠቅመናል የዋህነት ይሄ ተኩላ ልብ ይዞ ለማስመሰል በጥርስ እየደለሉ ሰው መቅበርና መግደል ጥሩ አይደለም አይጠቅምም ተዉት እርሱት እንኳን የተጣላ የተጋደለም እኮ ይታረቃል ይተዋል ሻሩት ክርስቶስ እኮ ለኛ ብዙ ነገር ትቶልናል እኛ ተመችተናል ነው አልተመቸነውም የተሰበከችን አትበሉን ለሁላችንም ነው የተሰቀለው። ስለዚህ ኃጢአታችንን በደላችንን ሁሉ ትቶ ይቅር ብሎናል። ይቅርታ በሉ በቃ ከልባችሁ አውጡ። ይህንን ነው እምላችሁ። ለሜላ ጥሩ ነገር ለሩታይን ጥሩ ነገር አስቡ፣ ምከሩ። በቃ እንደ አንድ እንኳን ክፋት ቢመክር አይ አይደለም ለምን ይሄ ይሆናል? አለፈኩ። በቃ ተዉ። የሰው ወሬ አንሰማም እኛ አንድ ነን የሚል ነገር እንደው ወዳፋችሁ ወደ አእምሯችሁ እንዲመጣ በዚያው አጋጣሚ ጠይቃችኋለሁ። በተረፈ በያላችሁበት መልካም ጊዜ ዘመን ይሆንልን እላለሁ። እዚህም ውጭም ላላችሁ እና በቃ የተሰማኝን ነገር በምክርም በተግሳጽም ለመናገር ስለፈለኩ ነው። ዛሬ ደግሞ በፊታችሁ እንትን ያልኩት። አመሰግናለሁም፣ ወዳችኋለሁ። እንግዲህ ቤተሰብ እኔ አላሰብኩም ነበርማ እንዲን እትናገሪ እንዳሰብሽ። ያው እንግዲህ ብዙ መልካም ልጆች ቢኖሩ፣ በዛው ልክ ደግሞ ነገር የሚያቀሳስሩ በጣም መጥፎ ልጆች አሉ። ለነሱ እግዚአብሔር ማስተዋል ይስጣቸው ከማለት ውጪ ሌላ ምንም አይባልም። እንኳን ጉልቻና ጉልቻ እንኳን ይጋጫል ብላለችማ፣ እግርና እግርም ይጋጫል አይደለም። ሰውና ሰው ያለፈው አልፏል። እኛ ስለ ወደፊቱ ነው የምናስበው። ሲጀመር ያለፈው አለፈ በቃ። ባለፈ ክረምት ቤታ ለሚመጣው ይታሰብለታል እየሚባል የሚባል አባባል አለ። ስለዚህ እማ ብዙ ነገር ተናክራለች። እኔ መጀመሪያ መግቢያው ላይ ብያለው። የእማን ነገር የሰማ ሰው ይጠቀምበታል። ለምን? እኛ ስለተጠቀምንበት ልጆች ነን። እኛ የእናትን ምክር ስንሰማ እንጠቀምበታለን እንጂ አንጎዳበትም። ስለዚህ እሷም ዛሬ ብዙ ነገር ተናግራለች እንደ ምክር እንደ ተግሳጽም የሚጠቅማችሁ ልጆች ያው ትወስዱታላችሁ። ምትወዳት ምታከብሯት አላችሁ። በጣም ለእናንተ በጣም እጅግ አርጌ አመሰግናለሁ። እናቴን የምትወዱልኝ እኔ እንደወደዳችሁ ነው ምቆጥረው። እናቴን ምታከብሩኝ እኔን እንዳከበራችሁ ነው ምቆጥረው። ስለዚህ እጅግ አርጌ አመሰግናችኋለሁ። የማን ምክር ስሙ። ላለፈው ነገር ታውት ያለፈውን ከሌንዲ ብላ እንዲነ ማይታለፍ ነገር የለም። ማለፈ ማያልፍ ነገር የለም። ያውሉ ነገር እንኳን አልፏል። ስለዚህ ሩታ ያውል ቶልድ ደርሳለች። እሷን የምናርስበት ጊዜ ነው እንጂ ይሄ ምናምን ወሬ ምናምን የምንሰማበት ጊዜ አይደለም። እነሱ የሚታረቁልን ነው ምንለው። አንድ ይሁኑልን፣ እንደ መጀመሪያቸው፣ እንደ ፍቅራቸው፣ እንደ ድሮቸው፣ ወደ ድሮ ቦታቸው ይመለሱ ነው ምንለው። ከዚህ ውጪ እኛ ሌላ ምንም አንለም። አስመሳዮች የራሳቸው ጉዳይ፣ የፈለጉትን መሆን ይችላሉ። ማበላለች ማንም እኔን ማንም ሊያኖር አይችልም። ያኖረን ጌታዬ ነው። ስለዚህ ለእናንተ ምንም መልስ የለንም። እና ቤተሰብ በጣም ነው የምናመሰግናችሁ፣ የምንወዳችሁ። ማ የመጨረሻ የምታያቸው ነገር ካለ ባያቸው፣ ከዛ ምክርሽን ይስሙት፣ በቃ በደንብ አድርገው ይስሙት እንጂ አንድ ክፉ የተናገርሽው ነገር የለም አንዲት ነገር ማለት ነው። የሚጠቅማቸው እንግዲህ ይወሰዱት ነው ያው ተንኮለኞች አሉ። እኔ በግልጽ ነው የምናገረው፣ ሳንናገር አላልፍም። በጣም የተረገሙ ልጆች አሉ። ይሄ ነገር እንደዚህ የሚያጣመሙ ምናምን እነሱን እግዚአብሔር ይገስጻቸው ከማለት እጪ ምንም አንልም። በቃ ይሄን ነው ምን ነው እማ ቻው እንበላቸው። አረ እሺ፣ ምትያቸው ነገር ካለ በያቸው። በቃ አሁን ሜልዬ በተናገረችው ነገር ላይ ነገር የሚጠመጥሙ አለች። እነሱ አእምሯቸው ምን ጊዜም ለነገር የተዘጋጀ ሰዎች፣ የነገሩን መድረክ እዛው ከሴጣን ጋራ ይደራደሩበት። እኛ ቦታ የለንም። ሌላው ነገር ደግሞ ሰው የገንዘብ ሀብታም ሆኖ የአእምሮ ደሃ ከሆነ በጣም ከባድ ነው። በገንዘብ ሀብታም ከመሆን አው እሱ ከባድ ነገር እና የአእምሮ ደሃ መሆን በጣም ከባድ ነው። በአእምሮ ሀብታም ሆኖ በገንዘብ ደሃ መሆን ይሻላል። አእምሮ ደሃ ከሚሆን በገንዘብ ድህነት ይሻላል ያልኩበት ምክንያት ምንድን ነው? የሚያስብ አእምሮ ብዙ ነገሮችን ይሰራል፣ ብዙ ነገሮችን ያደርጋል። የማያስብ አእምሮ ግን ሁል ጊዜ ክፋት ነው፣ ክፋት ብቻ ነው የሚያስበው። ክፉ ለሚያስቡት ነገር ለሚጠመጥሙት ቦታ የለኝም እኔ አልሰማም። ደግሞ ቴሬዳሽ እኔ አይመስለኝም። እኔ ምን አገባኝ? ለምን ሲቸከችክ አይከርምም? ቁጭ ብሎ ጊዜውን የሚጨርሰው ራሱ ነው። ምን ይከፈለዋል? ክፋት ጠመጠማ ስለ ከሌቲ ሆኖ ተናገረ። ምን ሊያመጣ ምን አያመጣ? ምን አገባኝ እኔ ጉዳይም አይደለም። የፈለጉትን ይተብትቡ። ጠንቋይ ቁጭ ብሎ ሲተበትብ ሲጠነቁል አይደለም የሚውለው? እንደዛ ይተብትቡ ይጠንቁሉ። ምን አገባኝ? አይመለከተኝም። ስለ ራሴ ነው በቃ ስለ ራሴ ነገር ነው። ስለ ራሴ፣ ስለ ቤተሰቤ እንጂ ስለ ሌላው ግድ አይለኝም። ስለዚህ ስራ አትፍቱ። ስራ ፈታችሁ እንዲህ ነገር ተጎነጉኑ ካላችሁ ስራ አትፍቱ። ጊዜያችሁን ተጠቀሙበት። በቃ በጊዜያችሁ መልካም ነገር አስቡ፣ መልካም ነገር ስሩ። ክፋት ምቀኝነትን እግራችሁ ስራ አድርጋችሁ ለራሳችሁ ለማደግ ለመለወጥ ሞክሩ። አስመሳዮች፣ ለነገር ትፈልጋላችሁ፣ ለማቃጠር ትፈልጋላችሁ። ግን ተለውጦ ስታዩ እሱ በለጠን የምትሉ ብዙዎች አላችሁ። የማንንም እከሌ ከሌ አልልም፣ አየላ አበባ አልልም። እሱ ይሄን ገዛ፣ እሷ አበለጠችን፣ የሷ አንተን ይሄ ነው እምትሉ አላችሁ፣ አስመሳዮች። ሜላትና ሩትንም ደግሞ ለማራራቅ ዘመድ የምትመስሉም አላችሁ። እናቃለን፣ ልበተኩላዎች፣ እናቃለን። እከሌ ከሌ አንልም። ማን ምቀኛ ማን ሸረኛ እንደሆነ እናቃለን። ምላጭ ሳይነካን ደም ሳይነካን ሆድ ውስጥ ገብተን ምንወጣ ምላጮች ነን። ይሄንን ወቁ አጨብጫቢዎች። ስለዚህ የራሳችሁን ስራ አርፋችሁ ስሩ፣ አርፋችሁ ስሩ። የቴዳ የተለወጠ ምትሉ አላችሁ ምቀኞች፣ አርፋችሁ ስራችሁን ስሩ። እኛንም አንፈልግም አትጥሩ። እኔ አላችሁ ሰደባችሁ አልሰደባችሁ ኮሜንት በስድብ ጻፋችሁ አልጻፋችሁ የጠፍሬን ቆሻሻ እህል አላስባችሁ። ለምታደምቁን መልካም ሀሳብ ላላችሁ እናንተ ትልቅ አክብሮት አለኝ። በጣም ወዳችኋለሁ። በጣም ነው ማመሰግናችሁ። በቃ እስቲ አሁን እነት አለቅላቂዎች ኑና ልብ ካላችሁ እስቲ ሩትዬን ከኔ እጅ አውጡ። ስትመጣ ከኔ እጅ አውጡ። ሌላትንም እስቲ ከሷ ለየዋል። ልብ ካላችሁ ተንኮለኞች፣ አትችሉማ። አብርሽንና ሩታን እስኪ ለያዩ። አትችሉም። እግዚአብሔር ያጣመረው ማንም አይለየውም። ምቀኞች ቁጭ በሉ፣ አለቅላቆች ቁጭ በሉ፣ ወረኞች ቁጭ በሉ። እኔ ልንገራችሁ፣ በሰፈርም ከማንም ለወሬ አልገኝም፣ ለአድማም አልገኝም። ጥርት ያልኩ፣ ስክን ያልኩ በቤት የምገኝ እናት ነኝ። ይህም በዚህ አጋጣሚ ልገልጽላችሁ ፈልጋለሁ። በጣም አመሰግናችኋለሁ፣ ወዳችኋለሁ። ብሩህ አእምሯችሁ እየበራ እያማረ ለሚሄደው አሁንም እግዚአብሔር እድሜና ጤና ይስጣችሁ። ለምጠኞች ያው ተንፏጠቁ፣ ሱሪያችሁን ጨርሱ። ምን ይመጣል? ጨርሻለሁ፣ አመሰግናለሁ። በቃ ቤተሰብ እንግዲህ ካላችሁ ይበቃል። በያላችሁ በሰላም ቆይልን። በቃ ወዳችኋለሁ።